አሁን ምንድን ነው እሱ የምትሉት? ያው ነብይ ስለሆነ ደምሳሽ ነብይ ልብስ አይሰርቅም። ይሄንን አምላኬ ነግሮኛል፣ የሰረቀው ሰውዬ በትንሣኤ ቀን ጨርቁን ተሸክሞ ይመጣል አላቸው። እውነት ፍቅር የሚባለው አምላክ እውነተኛ ቢሆን ኖሮ የደምሳሽ ትላላችሁ እኮ እናንተ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 እንዲሁም እንትን እያለን ቢሆን ተማምረናል ያለ እና አሁን ትንሽ ቀየር ልናደርገው አስበናል። ከሐሙስ ጀምሮ ተከታታይ ኮርሶችን እንመለከታለን። ለአንድ ወር ህል ለአንድ ወር ህል አስር ምዕራፎችን ከበር እናደርጋለን። በአንድ ወር ውስጥ በሳምንት ሶስት ቀን እንመለከታለን። በሳምንት ሶስት ቀን በቀን አንድ ምዕራፍን ከበር እናደርጋለን። ቁራን 114 ምዕራፎች አሉት። አስር ምዕራፎችን በአንድ ወር ውስጥ እንጨርሳቸውና ቁርአን ምን እንደሆነ ግንዛቤ እንዲኖራችሁ እስልምና ምን እንደሆነ በቀላሉ እንድትረዱ እንደዚህ ፈትፍተን እንጎርሰዋለን። ወንድሞችም አሉ። እኔም የተወሰነ አይታይታ አድርጌ ቁርአንን እያንዳንዷን ወርድ ባይወርድ አስር ምዕራፎችን በአንድ ወር ውስጥ እንማርና እንጨርሳለን ማለት ነው። ሐሙስ ከምሽቱ ሶስት ሰዓት ጀምሮ እንገባለን ሌላውን ደግሞ እሁድና ቅዳሜ እናደርገዋለን ስለዚህ ይህን ቪዲዮ ለሌሎች ማሰሟቸው እንዲማሩ ለሚፈልጉ መምጣት ይችላሉ ጭቅጭቅ ሳይሆን ኖርማሊ ትምህርት ነው እያንዳንዱን አያ በቀን አንድ ምዕራፍን እንመለከታለን መቶ አስራ አራት ምዕራፍ አለው ከዛ ውስጥ በወር ውስጥ አስሩ ምዕራፍ እንገላለን እና በሳምንት ሶስት ቀን ይሄን እናደርጋለን። በቀን አንድ ምዕራፍ እንማራለን ማለት ነው። ሼር አድርጉት፣ ኮፒ ሊንክ አድርጉልን፣ ላይክ አድርጉ። ቴንክዩ፣ ይመቻችሁ። ሰላም፣ እንዴት ናችሁ? ዛሬ ስ ከቁርአን ድግምትም አናስጀመረ ሴጣንስ በቁርአን ምን ቦታ አለው የሚለውን የምንመለከት ይሆናል። ምክንያቱም አንዴ ነካክተውናል። ቅድሚያ ግን እችና ሮቢ ስሟል እንደ ትልልቅ ለማመሰግን ይገባል። ይህን ያህል ጊዜ ደጋሚዎችን ታግሳ ኑራለች። ይህን ያህል ጊዜ ማለት ነው ደጋሚዎቻችሁ ጠንቋዮቻችሁ፣ ደብተራዎቻችሁ እንዳይጋለጥባችሁ ምንድን ነው የምትሉት፣ ትደባብቃላችሁ። አሁንም ቢሆን ስንቴ ቅባት ላይ ደጋሚዎቻችሁን አሳልፍ ወይ። ውሸት ሲደጋገም እውነት ይመስላል እንደሚባለው ቻሮጊት የእነሱን ወደ እኛ ልታላክከው ሞክራለች። እስኪ ቁራናቸው ምን ይላል ብለን የፈተሽን እንደሆነ ግን የላሚቷ ምዕራፍ ወይም ሱራ አልበቀራ ምዕራፍ ሁለት ቁጥር አንድ መቶ ሁለት ላይ አላህ ራሱ ማሩትና ሐሩት የሚባሉ ሁለት መላእክቶችን ልኮ ድግምትን እንዳስተማረ በሱ ፍቃድ እንዳስተማረ የሚናገር አያለ ባልና ሚስትን እንዲያለያዩ አደረጋቸው ማለት ነው። አላፈዶ ራሱ ስለዚህ የድግምት ፈቃጁ ራሱ አላህ ነው ማለት ነው። ሌላኛው ግን በጣም የሚያሳዝነው ምዕራፍ ሰባ ሁለተኛው ወይም ደግሞ የሱራ አልጅኒ የሚባል የጋኔኖች ምዕራፍ ማለት ነው። በእኛ ከመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብትፈልጉ አንድ መጽሐፍ እንኳን የጂኒ መጽሐፍ ወይም ደግሞ የጋኔን ምዕራፍ የሚባል የለም። አንዲት አንዲት እንኳን ከመጽሐፍ ቅዱስ ላይ የጋኔን ምዕራፍ የሚባል ሊያመጡ አይችሉም። ድግምት ማለት በባህሪው አንድ ነገር ሲደጋገም ማለት ነው። ለምሳሌ በቤተ ክርስቲያን ውስጥ መዝሙረ ዳዊት ይደገማል። ያ ማለት ጸሎት ማለት ነው። አንዴ ተተጸለየ ችግር የለውም ሁለተኛ ሲሆን ግን ተደገመ ይባላል ሶስቴ ሲሆን በቃ ተደጋገመ ይባላል። ስለዚህ በቤተ ክርስቲያን ውስጥ ዳዊት ሊደገም ይችላል። የጸሎት መጻሕፍቶች ይደጋገማሉ። ያ ሲደጋገም ጸሎት ይባላል። የሴጣንን ስም የምደጋገም ከሆነ ደግሞ እሱ ጥንቆላ ወይም ድግምት ይባላል። ስለዚህ ሙስሊሞች ቁራንን ደጋግመው በቃላታቸው እንደሚሉት ይናገራሉ። ሰባ ሁለተኛው ምዕራፍ ታዲያ የጅኒዎች ምዕራፍ ይባላል ወይንም የጋኔኖች ምዕራፍ ይባላል። የጋኒዮኖችን ምዕራፍ በደጋገማችሁ ቁጥር እየደገማችሁ ነው ማለት ነው። በጣም ያሳዝነው እና የሚገርመው ደግሞ በዚህ ሰባ ሁለተኛው ሱራ ቁጥር አንድ እስከ ሁለት ጅኒዎች ራሳቸው ቁርአንን እንደሚያዳምጡ እንደገና ደግሞ ሙስሊም እንደሆኑ ራሱ ይናገራል። አላህን እንደሚገዙ እንደገና ሙስሊም ራሳቸው የሙስሊም አማኝ እንደሆኑ ጋኔኖች ወይም ጅኒዎች ይናገራል። ቁጥር ሶስት ላይ ደግሞ በጣም ያስቃችሁ አላህ ልጅ የለውም ሚስት የለውም አላህ ሚስት የለውም አላህ ሚስት የለውም ያሉት ጅኒዎችና ጋኔኖች ናቸው። ሴጣን መቼም እውነተኛ መስካሪ ሊሆን አይችልም መቼም ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሀሰተኛ ሐሰት አባት ነፍሰ ገዳይ ነው ማ ዳቢሎስ ማለት ነው። ስለዚህ ጅኒዎች ወይንም ጋኔኖች አላህ ሚስት የለውም ልጅ የለውም ብለው የተናገሩት በዚህ ምዕራፍ ላይ ነው። ሌላኛው በጣም ያስቀውና በዚህ ምዕራፍ ላይ ቁጥር አስራ ዘጠነኛው ላይ ነቢያቸው ነቢይ መሐመድ ያላህን ስም ሲጠራ ጋኔኖች የሚሸሹ ይመስሏችኋል ወይንስ የሚጠጉት? እንግዲህ አስቡ፣ የፈጣሪን ስም ስትጠሩ፣ የፈጣሪን ስም ስትጠሩ ነው ያልኳችሁ፣ ጋኔን ወይንም ጂኒ ወደ እናንተ ይቀርባል ወይንስ ይሸሻል? ይሄ ማንኛውም ጤናማ አይምሮ ያለው ሰው የፈጣሪውን ስም ሲጠራ ሴጣን እንደሚርቀው ጂኒ ሆነ ጋኔን ሆነ እንደሚሸሻው ነው የሚያውቀው ነቢዩ መሐመድ ግን ልክ የአላህን ስም ሲጠራ ጋኔኑ የተረባርበው ወይም አንድነት ተሰባስበው ይቀርቡት ነበረ። ቁጥር 19ኛው ላይ ይናገራል ማለት ነው። ስለዚህ ደጋግመው ይሄንን ምዕራፍ ባሉት ቁጥር ደጋሚ እንደሆኑ እየነገሩን ነው ማለት ነው። በእኛ መጽሐፍ ቅዱስ ላይ ግን አንድም ቦታ ላይ ጅኒ ወይም ሴጣን ወይም ጋኔን ክርስቲያን አማኝ ነው የሚል የለም የለም ወይንም ደግሞ ስለ ሴጣን ሴጣን ወይንም ጋኔን የፈጣሪ መስካሪ ሊሆን አይችልም። ምክንያቱም ሐሰተኛ ስለሆነ ኢየሱስ ክርስቶስ ሴጣንን ከሰዎች ላይ ሲያወጣ ራሱ ስለሱ ሲናገሩ አንተ የእግዚአብሔር ልጅ እውነተኛ እንደሆንክ እናውቃለን ምናምን ሲሉ ዝም በልና ውጣ እያለ ነበረ ሲያባርራቸው፣ የነበረው እዚህ የነሱ መጽሐፍ ላይ የነሱ ቁርአን ላይ ግን ጋኔንና ጅኒ መስካሪ ነው አማይ ሙስሊም ናቸው። እንደገና ደግሞ የአላህን ስም ሲጠሩ ሮጠው ወደ ነቢያቸው እንደሚመጡ ወይም እንደሚቀርቡት ክፍሉ ይናገራል። ስለዚህ ድግምት ማለት አንድን ነገር የሰይጣንን ስም ደጋግሞ መጥራት ከሆነ ይህንን ምዕራፍ ደጋግማችሁ ባላችሁ ቁጥር እየደገማችሁ እንደሆነ ልብ ልትሉት ይገባል። ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሐይደር የጅኒ ወንድም አለው። አቡ ሐይደር የጅኒ እህት አለው።